ሰላም፣ ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፊ ይበለልኝ። እኔ ሰላም እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ አርጉ። ይህን መረጃ አመነግራችሁ ማለት ነው። አዲስ ትኩስ መረጃ ነው። በጣም ያሳዝናል፣ ና ልብ ሰባሪ መረጃ ነው ማለት ነው። እዚህ ጋር የምታያቸው እንግዲህ የመናውያን ናቸው። ከሳውዲ አረቢያ ወደ የመን እየሄዱ ባሉበት ሰዓት ላይ በሚያሳዝን ሁኔታ አርባ አንድ ባስ ሙሉ 43 ቱም ሰዎች ሕይወታቸው አልፏል፣ ማለት ነው። በጣም ያሳዝናል። አስገባላችኋለሁ። ከሰል ነው የሆኑት ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ እዚህ ጋር እንደምታዩት ሁሉም እዚህ ጋር ከሰል ሆነው ነው ያለቁት ማለት ነው። ምንም ሳይደርስላቸው እንደዚህ ነደው ነው ያለቁት። አንድ ባስ ሙሉ የመናውያን ስደተኞች ከሳውዲ አረቢያ ወደ የመን እየሄዱ ባሉበት ሰዓት ላይ እየተጓዙ ባሉበት ሰዓት ላይ ንድድ ብሎ ባሱ ሙሉ ነዶ ሁሉ ከሰል ሆነው አልቀዋል። በጣም ያሳዝናል። በጣም ልብ ይሰብራል ማለት ነው። የእውነት በጣም ነው የሚያሳዝን። ይህ ሰው እንግዲህ እያወራ ያለው በጣም ልብ ይሰብራል ያየሁት ቪዲዮ፣ የሚታይ ቪዲዮ አይደለም በማለት በጣም በሚያሳቀቅ ሁኔታ እየተናገረ ነው ያለ። እንዲሁም ማንም ሰው ደርሶ ሊያድናቸው እንዳልቻለ፣ እስከ ጠዋቱ ሁለት ሰዓት ድረስ ማንም ሰው እንዳልደረሰላቸው ነው እየተናገረ ያለው። በጣም ያሳዝናል። ፎቶ ከመቅረት ፈጣሪ አምላክ ሁላችንም ይሰውረን። ሲሰውራችሁ በተለይ ደግሞ በስደት ላይ እነዚህ ሰዎች እንግዲህ እንደምታዋቸው ድምጻቸውን አጥፍቸው ነው ሁሉም በደስታ ቪዲዮ እየቀረጹ እየለቀቁ ወደ የመን እየሄድን ነው እያሉ ከሳውዲ ማለት ነው። ደስ ብሏቸው በሳቅ በጨዋታ ውስጥ እያሉ እየሄዱ እያሉ ነው እንግዲህ መንገድ ላይ ያላሰቡት ነገር ተከስቶ እንዳለ ባሱ ሙሉ እሳት ነዶ ማለት ነው። ሕይወታቸው እንደዚህ ሊያልፍ እየቻለው ማለት ነው። በጣም ያሳቀቃል ከሚባለው በላይ ማለት ነው። አርበኛ የምትሰሙ ሰዎች ብትኖሩ ድምፁን አሰማችሁ ነበረ። ብዙዎች ግን የማትሰሙ ስላላችሁ ብዬ ነው ድምፁን ሳይለንት ያደረግኩት ማለት ነው። የእውነት በጣም ነው የሚሰቀጥጠው። ያሳዝናል። በተለይ ስደት ላይ ያስባችሁታል። እነዚህ ልጆች እነዚህ ሰዎች ትላልቆች ወጣቶች ናቸው ገና ልጅ ያላቸው ትዳር ያላቸው እናት አባት ያላቸው እንግዲህ ሰርተው ለፍተው በሳውዲ አረቢያ ተንከራተው መከራቸውን አይተው ወልታቸው ወደላይ ብለው እንግዲህ ያገኙትን ይዘው ወደ ቤተሰቦቻቸው ለመሄድ እንግዲህ ባስ ውስጥ ገብተው እየሄዱ ባሉበት ነው። በጣም የሚያሳዝኑ እንደምታዩዋቸው ገና ወጣቶች ናቸው። ሁሉም በአንድ ላይ ነው ያለቁት ማለት ነው። አርባ ሶስቱም ነው የሞቱት በጣም ያሳዝናል፣ የእውነት አንድ ባስ ሙሉ ነው እሳት ነዶ ጨርሳቸው ማለት ነው። እንግዲህ ምንም የታወቀ ነገር የለም፣ መንስኤው እስካሁን ድረስ አልተነገረም። ባሱ ነዶ ከሰል እንደሆኑ ብቻ ነው እየተዘገበ ያለው ማለት ነው። አይ ሞት ሞት ክፉ ነው የእውነት አስባችሁታል። ይሄ ሁሉ በተስፋ እየተጓዘ ያለው ወደ ሀገሩ እንደዚህ ከሰል ሆኖ መንገድ ላይ ሲቀር የሰው ቅስም በጣም ነው የሚሰብረው። ያሳዝናል ከሚባለው በላይ የምን እንግዲህ ሰሞኑን ኢትዮጵያውያን ስደተኞች እያወጣች እንደሆነ አይታችኋል ማለት ነው። በግፍ እያወጣቻቸው ወደ ኢትዮጵያ እየሸኘቻቸው በዘመቻ ተነስተው በወታደራዊ መንግስት ባስተላለፈው አይታችኋል። ግን ህይወት እንደዚህ ናት። አያችሁ መንገድ ላይ እንደዚህ መቅራትም አለ እና አንዳንዶች እያሉ ያሉት የኢትዮጵያን ግፍ ነው የሚሉም አሉ ማለት ነው። የኢትዮጵያ ግፍ ነው ኢትዮጵያንን እንደዚህ እየሰበሰቡ እያስወጡ ከሀገር እያሉ ስንት መከራ ስንት መስዋዕት ከፍለው የመን ላይ የገቡትን ኢትዮጵያ ስደተኞች ውጡልኝ፣ አንፈልግም ሀበሻን ብላ እያባረረች እያለ እነሱ ግን አርባ ሶስቱ በአንድ ጊዜ ህይወታቸው አለፈ። ባሱ ነዶ ባልታወቀ ምክንያት ማለት ነው እና የኢትዮጵያውያን እንባ ነው የሚሉ አሉ። እዚህ ጋር የምታያቸው እንግዲህ የመናዊዎች ናቸው። ኢትዮጵያዊዎችን እያስወጡ ይሄ ሁሉ ኢትዮጵያዊ ነው ተጭኖ እየሄደ ያለው ማለት ነው። በወታደር ነው ታግዘው እየወጡ ያሉት ማለት ነው። ምክንያቱም የነሱ መንግስት የኢትዮጵያ ስደተኞችን ከሀገራችን ተወራለች፣ በስደተኞች ተወራለች እና ስለዚህ በኢትዮጵያን ስደተኛ አንድም ኢትዮጵያን ስደተኛ እዚህ ሀገር እንዳይገኝ አውጡልኝ በማለት ትዕዛዝ በማስተላለፍ እንግዲህ እንደምታዩት በመሳሪያ እንዲሁም እሳት እየተለቀቀባቸው እየሄዱ የሚኖሩት እንደ ዳስ ዳስ የጣሉት ቤት ላይ ሁሉ የመኔዎች ለኢትዮጵያኖች እሳት እየለቀቁባቸው በጣም በሚያሳዝን መሳሪያ እየተኮሱ እያወጧቸው፣ ገባችሁ። ይኸው እዚ ጋ ደግሞ ሌላ ነገር ተከሰተ። ስለዚህ አንዳንዴ ግፍ መጥፎ ነው። የእውነት የው ሳይቆይ እንደዚህ ያሳያል ማለት ነው። ይሄን ማለት የሚያልኩት እኔ ብቻ ሳልሆን ብዙዎች እያሉ ናቸው ያሉት። እንደውም ብዙዎቹ ደግ እንኳንም አለቁ እያሉ ናቸው። ምክንያቱም ብዙ ወንድሞቻችን ኢትዮጵያንን እዛ በእሳት እየለኮሱና እያቃጠሉ እያባረሩብን ነው ያሉት እና እዛ ኢትዮጵያንን እያሰቃዩ ስለሆነ ሀገራቸው ላይ እነዚህም ቢሄዱ ምንም አይጠቅሙም እያሉ ብዙዎች እንግዲህ ራስ አስተያየት እየሰጡ ነው። እኔ ግን በጣም ያሳዝናል፣ ልቤ ተሰብረዋል ምክንያቱም አርባ ሶስት በአንድ ጊዜ አርባ ሶስት ሰው በአንዴ ያውም ስደተኛ ያውም እናትን ለማየት ቤተሰብን ለማየት መንገድ ላይ ናፍቆ እየሄደ እያለውን ሰው እዛ ሳይደርስ ያሰበበት ሳይደርስ፣ አንድ ሰው ከውስጡ ሁለት ሰው ቢሆን ጥሩ እንዳለ እንደዚህ ዱቄት ሲሆኑ ባንዴ ነዱ። እንደዚህ ሲሆኑ በጣም ያሳዝናል። ማንም ሊወጣ አልሞከረም። ከዛ የተረፈም ሰው እንደሌለ ነው እየተነገረ ያለው። ሰውየው እያለ እንዳለው ምንም የደረሰላቸው እንደሌለ ሁሉም ዱቄት እንደሆኑ ከሰል ሆነው እንዳሉ ነው። በጣም ያሳዝናል። እሳቱ ሲነድ ያሳያል። ያው እዚህ ጋር ማምጣት አይቻልም። የሚነደውን ከሰሉን አሳይቻችኋለሁ ብቻ። ፈጣሪ ከእንደዚህ አይነት አደጋ የእውነት ይሰውራችሁ፣ ይሰውረን። እግዚአብሔር አምላክ ወጥቶ ከመቅረት ፈጣሪ ይሰውረን። በጣም የሚያሳዝነው በስደት ላይ ምንም አይነት ነገር የትኛውም ክፉ ሰው እንኳን ቢሆን ስደት ላይ ምንም አይንካው። ሁሉም ነገር በሀገር ላይ ያምራል፣ ሞትን በሀገር ያምራል፣ ደስታን በሀገር ያምራል፣ ህመምን በሀገር ያምራል። እና በበሽት በስደት ላይ የሚመጣው ነገር ሰርግ እንኳን አያምርም፣ አደለም ክፉ ነገር ቀርቶ ደስታ ራሱ ስድት ላይ በተዳሩ ራሱ ደስታችሁ ሙሉ አይደለም፣ የውሸት ነው። ለማስመሰል ብቻ ፌክ የሆነ ደስታ ነው። ምክንያቱም ዘመዳችሁ ያሳደጋችሁ ቤተሰብ ጉሮ ቤት ያ እንኳን እናፍቃችኋል፣ እንኳን እናት አባት ቀርቶ ማለት ነው። ብቻ ከባድ ነው። የእውነት ብዙ ነገር አቅዳችሁ ለቤተሰብ ስጦታ ገዝታችሁ፣ ምን ብላችሁ ደውላችሁ፣ እየመጣው ነው ዛሬ ገባለሁ ብላችሁ፣ ሚስትም ልጅም እናትም አባትም ሁሉም እየራሱ ያለው ነገር ቤተሰብ ተስፋ አድርጎ ይመጣል ልጄ እያለ እየጠበቀ ባለበት እንደዚህ ዱቄት ሲሆኑ፣ በጣም ያሳዝናል። አንድም ሳይተርፍ ምን አይነት መዓት ነው እንደዚህ የወረደባቸው? የእውነት በጣም ልብ ይሰብራል፣ በጣም ያሳዝናል። ለሞቱት ነፍስ ይማር፣ ለቤተሰቦቻቸውም እንግዲህ መጽናናትን ያድልልን። ቅስም የሚሰብር ነገር ነው በጣም እናንዳንዴ በጎ ነገር ጥሩ ነው። የመኔዎችን ባታስወጧቸው ኢትዮጵያን ስደተኞችን እሳት እየለቀቃችሁ እንደዚህ ባታደርጉ፣ የስንት ሰው ግፍ አለ የስንት ሰውም ባለዛ። ስንት ስደተኛ መከራውን አይቶ ነው የመን እኮ የሚገቡት እኮ ብዙ ብር ጨፍጭፈው ነው የመን ለመድረስ ራሱ። ምክንያቱም የመንና ሳውዲ ደግሞ ቅርብ ስለሆነች የመን ለመድረስ በብዙ ፈተና ነው የመን የሚገቡት። ስንት ምስዋት ተከፍሎበት? እንደገና ከየመን ደግሞ ወደዛ ሲወስዷቸው አስቦ ያለውን ነገር እቻ በጣም ከባድ ነው። ሀገራችን ላይ የተደረገ ያለው ነገር ያሳዝናል። በሃይማኖት ብትሉ በምን ብትሉ በቃ እኔ እንጃ፣ እርስ በርስ መበላላት ፈጣሪም በዓለም ላይ እንዳለ ታምር እያሳየን ያለ የእውነቴ ነው ምለው፣ ማለት ምን እንደሆነ አላቅም። እንዳለ በዓለም ላይ የሚከሰተው የሚሰማው ነገር አሳዛኝ፣ አስደንጋጭ ነገሮች እናቸው ማለት ነው። ደስታ ነገር አይሰማም። በየቦታው ጦርነት ነው። በየቦታው እንደዚህ ያልታሰበ አደጋ ነው የሚፈጠረው። በየቦታው የምንሰማው የሚያሳቅቅ ነገር ነው። ከኢትዮጵያም አልፎ ተርፎ ኢትዮጵያን ብቻ ሳይሆኑ ይሄ ነገር እየተከሰተ ያለው በየቦታው ነው። በመኪና በትራፊክ እንደዚ በተለያየ በተለያየ ነገሮች ብቻ ፈጣሪ ከእንደዚህ አይነት ነገሮች ይሰውረን። ስደት ላይ ያላችሁ ፈጣሪ ለምን ሀገራችሁ ያብቃችሁ። የትኛውም ስደተኛ ኢትዮጵያን ብቻ ሳይሆን የትኛውም ስደተኛ ከየመንም ይምጣ ከፓኪስታንም ይምጣ ከሕንድም ይምጣ ከምንም ይምጣ ቤተሰብን ናፍቆ የሚሄድ ስደተኛ በሰላም ሲገባ ነው ደስ የሚለው። እንደዚህ አይነት ነገር ሲከሰት ልብ ይሰብራል። ሰላማችሁ ይብዛ፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬ መረጃ ይሄን ይመስላል። በጣም በሚያሳዝን ነው እንግዲህ ለሞቱት ነፍስ ይማር ለቤተሰብን መጽናናትን ያድልልን። ወጥቶ ከመቅረት ፈጣሪ ይሰውረን። ለእናት ሀገራችን ያብቃን እግዚአብሔር አምላክ። ስደተኞች በአጠቃላይ እግዚአብሔር ይጠብቃችሁ። እወዳችኋለሁ። ሰላማችሁ ይብዛ።